በክርስትና እምነት ውስጥ ሶስት መሰረታዊያን የምንላቸው ነገሮች አሉ። አንደኛው የእግዚአብሔር ልጅ ሰው ሆኖ መወለዱ፣ ሁለተኛ ደግሞ አምላክ ለሰው ልጆች ኃጢአት መሞቱ፣ ሶስተኛ ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ። ልደት ስቅለትና ትንሳኤ በክርስትና እምነት ውስጥ ሶስት መሰረታዊያን ናቸው። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ የተሸከመ፣ በመገረፉ ቁስል ተፈወሳችሁ። ሰውን ከአምላክ ጋር የማስታረቅ ስራ በመስቀል ላይ እንደተሰራለን። ስለዚህ የተከፈለ ዕዳ አለ። ኃጢአት ያሸማቅቃል፣ ኃጢአት ያዋርዳል እና ከዚህ ሁሉ ሰው ነጻ የወጣበት ስራ በመስቀል ላይ ነው የተሰራው እና ይሄ ኩነኔ የተወገደው ይሄ ኩነኔ ምዕራፉ የተዘጋው በክርስቶስ ኢየሱስ በተገኘው የመስቀል ስራ ነው። ሐዋርያው ጳውሎስ መልእክት ምዕራፍ አምስት ወደ ሮሚ ሰዎች እግዚአብሔር ልጅ ኢየሱስ ክርስቶስ መሞቱ ምንን ያሳያል ብሎ ሲጠይቅ፣ እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳናል። ከኩነኔ ያመለጠ ከመሸማቀቅ ያመለጠ ስለ ፊውቸሩ ስለ ነገው እርግጠኛ ያልሆነ ሰው እርግጠኛ የሚሆንበት አዲስ የህይወት ምዕራፍ በጌታችን በኢየሱስ ክርስቶስ የተከፈተው በዚህ በመስቀል ስራ ላይ ነው። ጳውሎስ ለቆሮንቶሶች ሲጽፍላቸው በሁለተኛው መልእክቱ ላይ ምዕራፍ አምስት፣ አንዱ ስለ ሁሉ ሞተ፤ እንግዲያውስ ሁሉ ሞቱ። በህይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ይህ የሞተው ጌታ ደግሞ ለሱ የሚኖሩለትን ሌሎችን መረጠ፣ ሌሎችን ፈለገ፣ ወደ ቤተሰብ ጨመራቸው። እና ይሄ የሚኖሩለት ኑሮ ከፍቅር የመነጨ ተገደው ሳይሆን በቃ ስለተወደዱ መልሰው የሚወዱበት አዲስ ምዕራፍ ይሄ በህግ ሳይሆን በጸጋ በፍቅር እንደው ከውስጥ ፈንቅሎ የሚኖሩት ህይወት ነው። እንዲህ ያለውን ፍቅር በልጁ በኢየሱስ ክርስቶስ ስለገለጠልን እኛ ደግሞ እርስ በራሳችን እንድንዋደድ ዮሐንስ ምዕራፍ 13 ቁጥር 34 ላይ ይነግረናል። እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋድዱ። እንዴት ወደድከን ብለን ብንጠይቅ እንዴት የሚለው ያው መስቀሉን ነው የሚያሳየው ሱ አዳን